ነዳጅ በሚመለከት መለከት 72 ቢሊዮን ገደማ ተደጉሟል። ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲህ፣ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር ኢትዮጵያ ውስጥ ግን 101 ብር እንሸጣለን። ሀያ ስምንት ብር በሊትር ድጎማ አለ። ሀያ ስምንት ብር በሊትር የሚደጎመው ድሃ ብቻ አይደለም ኤምባሲዎችም ጭምር ናቸው። ምክንያቱም ሀገር ውስጥ ያለው ገበያ ለይተን ለድሃ የምንልበት አሰራር አስቸጋሪ በመሆኑ ኢትዮጵያ ውስጥ ያሉ ሀብታሞች፣ ኢንተርናሽናል ተቋማት እነሱ እንኳን ቀርተው ለሪፊጂ ኢትዮጵያ ውስጥ ላሉት የውጭ ሀገር ዜጎች እርዳታ የሚያመጡ የዩኤን ኤጀንሲዎች ሳይቀሩ ኢትዮጵያ ውስጥ ለሚያጓጉዙት ትራንስፖርት በሊትር ሀያ ምናምን ብር ኢትዮጵያ ትደጉማለች። ቤንዚን ብቻ ሳይሆን ነጭ ጋዝ መቶ ሀያ ዘጠኝ ብር ነው የምንገዛው አንድ እኛ ምንሸጠው ግን ዘጠና ዘጠኝ ብር ነው። ሰላሳ ብር እንደጉማለን በሊትር። ሌሎች አይነቶችም እንደዚሁ። ይሄ ዋጋ በእኛና በእኛ አካባቢ ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት አለው። ዜሮ ፖይንት ሰቨን ዜሮ ፖይንት ኤይት ሴንትስ ዶላር ፐር ሊትር ነው እኛ የምንሸጠው እኛ አካባቢ ግን ቢያንስ አንድ ነጥብ አራት እስከ ሁለት ዶላር ይሸጣል። ኢትዮጵያ በብዙ ትደጉማለች። ይሄን የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በአንድ ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው።